የኢትዮጵያ የፋይናንስ ፎረም ለዘርፈ አንገብጋቢ ችግሮች ምላሽና መፍትሄ አመላካች ምክር ሀሳቦችን በመስጠት የግሉ ዘርፍን ለማነቃቃት ጉልህ ፋይዳ እንደሚኖረው ይታመናል። እየተካሄደ የሚገኘው የኢትዮጵያ ፋይናንስ ፎረም በሪፎርሙ ትግበራ ሂደት ሊያጋጥም የሚችሉ ጫናዎችን ለመቋቋም እንዲሁም በመንግስት ተቋማትና በብሔራዊ ባንክ ቅንጅት ጠንካራ ስራዎች መከናወናቸውን አመላክቷል። መድረኩ ለፋይናንስ ተቋማት በወሳኝ ጊዜ እየደረሰ መሆኑም ይነሳል። በጣም ጥሩ ነው። አበረታች ነው። ከቀን ወደ ቀን ለውጥ አለው። በኛ ሴክተር ላይ እንዳየ ነው ሌሎቹም ጋር ተመሳሳይ ነገር ይኖራል ብለን እናስባለን። ባንኮችም ወደ መደበኛ ወይም ሰው ወደሚፈልገው ወይም ኢኮኖሚው ወደሚፈልገው ሬት በመምጣታቸው ኦልሞስት የመጨመሩ አንዱ እንትን ነው። በእኛም ሴክተር ሰዎች ከውጭ መላክ ይፈልጋሉ። ይዘውም ይመጣሉ። ሬሜታንስ ዋየርም ነው፣ በእጅም ተይዞ ነው የሚመጣው። በሰውም ይላካል። ዞሮ ዞሮ ወደ ሀገር ውስጥ የሚገባው የውጭ ምንዛሬ ነው እና ተስፋ አለው። በእኛም ስራ ከቀን ወደ ቀን እድገቶች እያየን ስለሆነ ተስፋ አለው እያሉ ነው። ተወዳዳሪና በግሉ ዘርፍ የሚመሩ የኢኮኖሚ እድገትን በማረጋገጥ የውጭ ቀጥታ ኢንቨስትመንት እንዲጨምር ማድረጉም ትልቅ እድል ሆኗል። የፋይናንስ ሴክተሩ ላይ ያሉትን ተዋናዮች በሙሉ ባንኪንግ ኢንዱስትሪው ላይ ያለነው ብቻ ሳይሆን ኢንሹራንሱንም፣ የፊንቴክ ኩባንያዎችንም፣ የቴሌኮሙም ሁሉንም ያጠቃለለ ነው። ውጪ ያሉ ተሳታፊዎችን ጭምርና ፎረሙ ላይ የፋይናንስ ሴክተሩ በአሁን ላይ የደረሰበትን የእድገት ደረጃ ና በተለይ ደግሞ ወደፊት ከውጭ ባንኮች ወደ አገራችን ከመግባታቸው አንጻር የሚጠበቅብንንም የሚያመላከተ ነው። በማክሮኢኮኖሚ ማሻሻያው በመጀመሪያው ትግበራ ምዕራፍ የገቢና የበጀት እድገቱን ጨምሮ ስኬት ተመዝግቧል። ለዚህም የፋይናንስ ሴክተር ተዋንያኖች ያሳተፈ በመሆኑ ለውጭ ባንኮች መልካም አጋጣሚ ይዞ መጥቷል። ፎረሙ እንግዲህ በኢትዮጵያ በፋይናንሻል ኢንዱስትሪ ታሪክ ውስጥ የመጀመሪያ ነው። በናሽናል ባንክ የተዘጋጀ ነው። ይሄ ደግሞ በፋይናንሻል ኢንዱስትሪ ላይ ትልቅ መክፈቻ የሚባል መሰረት የሚጥል ነው ማይልስ ትሆነ። ምክንያቱም ፋይናንሻል ኢንስቲትዩሽኖች እርስ በርስ ተገናኝተው እዚ እንደዚህ አይነት ፓናል ዲስከስ ሲያደርጉ የመጀመሪያ ነው። ፈርቀዳጅ የሚባል ፎረም ፋይናንሻል ፎረም ነው። የኢትዮጵያ ፋይናንስ ፎረም በዚህ ሰዓት እና በዚህ ወቅት መካሄዱ ለጠቅላላ የባንኪንግ ሴክተሩ እንዲሁም ደግሞ ኢኮኖሚው ላይ ትልቅ ሚና ለሚጫወቱ አካላት ብዙ ፋይዳ ያለው ነው። በተለይ ደግሞ አሁን ኢትዮጵያ ከረገችው የመላ የማክሮ ኢኮኖሚክ ሪፎርም ፎርም ትግበራ አንጻር እንደዚህ አይነት ሴሽኖች ስቴክሆልደሮች ተገናኝተው የልምድ ልውውጥ እንዲያደርጉ ሪፎርሙን ሙሉ ለሙሉ ከመተግበር አንጻር ሁሉም የሚጠበቅበትን ሚና መወጣት እንዲችል በተለይ ደግሞ ከተማችን አዲስ አበባ አሁን ላይ በደንብ እየታወቀች ከመጣችበት ከዚህ ከኮንፈረንስ ቱሪዝም ከማካሄድ አንጻር ትልቅ ሚና ይጫወታል ብዬ ገምታለሁ። ይህም የሪፎርሙ አዋጭነትና የሚጨበት ግብ እንዳለው ማረጋገጫ ነው ብለዋል። መሰሉ ነቶች መዘጋጀታቸውን መቀጠል እንዳለበት ይነሳል። እንደዚህ አይነት የፋይናንስ ፎረሞች አንድ ልምድ እንድንለዋወጥ ያደረገናል። ብዙ የፓናል ዲስካሽኖች አሉ። እየተሳተፍን ነው። እርስ በርስ እንማማርበታለን። እራሳችንም በዚህ ልክ ለማብቃት ሞር እየሰራን እንሄዳለን። ዛሬ እዚህ ደርሰናል። ኤግዚቢት እያደረግን ነው። ፓናሊስት ሆነንም ዲስከስ ለማድረግ ሁኔታዎች ተመሻሽተው እየጠበቅን ነው። እንደዚህ አይነት የፋይናንስ ፎረሞች ከምንም በላይ የባንክ ሴክተሩ ላይ ያለን ግንኙነት እንዲጨምር ምናልባት ችግሮቻችንን እርስ በርስ ተነጋግረን እንድንፈታ የመንግስትም ኃላፊዎች ምንድን ነው ችግራችሁ የምንፈታው ወይም ነግራችሁን ቶሎ ያልፈታ ነው ብሎ የሚጠይቁበት እድል ስለሚፈጥር ጥሩ ነው። በየአመቱ መደገም አለበት ብለን እናስባለን።